ሰላም እሺ ወደ ጥያቄዎች ነው ልደቴ እሺ በአንደኝነት ማለት ነው እሺ ይሄ ስለ ስዕል አድኖ የምትሉት ነገር ማለት ነው ስለ ሱ ብታስረዳን ዛሬ ደግሞ ስለ ቅዱሳት ስዕላት ተያይዞ አንዳንድ ጉዳዮችን እናነሳለን በጣም ደስ ይለኛል ምንም ችግር የለውም እኔ እርሶች በቅርቤ ስለሆነ ያሉት አነሳልሻለሁ ቅዱሳት ስዕላት ምንድን ነው? እዚህ ላይ ጥያቄ ስዕል ስዕል አድኖ ብለው ብዙ ጊዜ ጓደኞቼ ይዘው እንትን ሲሉ አያለው እና ስዕለ አድኖ ነው የሚባለው ወይስ ቅዱሳት ስዕላት ነው የሚባለው? ስዕሉስ ያድናል? እና ደግሞ ለምንድን ነው በስዕሉ ፊት የምትሰግዱት? በመሰረቱ ቅዱሳት ስዕላት ነው ተብለው የሚጠሩት መጠራትም ያለባቸው መጠሪያቸው ቅዱሳት ስዕላት ነው። ገብቶሻል? ቅዱሳት ስዕላት ተብሎ ነው የሚጠሩት እና ቅዱሳት ስዕላት ማለት ምንድን ናቸው ነው ቅዱሳት ስዕላት ማለት ምንድን ነው? ዋነኛው መጣሪያቸው ቅዱሳት ስዕላት ተብሎ ነው መጠራት ያለባቸው የሚጠሩትም ቅዱሳት ስዕላት የተባሉ እኛ ቅዱሳት ስዕላትን አናመልክም። ስዕላትን፣ ባጭሩ አጠር ሳደረገው ስዕላትን አናመልክም። ስዕላት በቤተክርስቲያን ውስጥ በቀጥታ ለስዕሉ? ስዕሉ ወይም ወረቀቱ እዛ ላይ የምናየውን ስዕል ቀጥታ ለስዕሉ አንሰግድም። ለብዙ አይነት አገልግሎት ነው የምንጠቀምባቸው። አንደኛ ወንጌል እንሰብክባቸዋለን። ሁለተኛ ሰዎች ሀሳባቸውን ሰብስበው ወደ እግዚአብሔር ጸሎት እንዲያደርጉ ይረዳቸዋል። ሌላኛው ደግሞ በቤተ ክርስቲያን ውስጥ እነዛ ከኛ ያለፉት ክርስቲያኖች ዛሬም በመንፈስ ከኛ ጋር ህብረት እያደረጉ እንደሆነ እናስተምርባቸዋለን። በዋነኝነት ግን ወንጌል ለመስበክ። ለምሳሌ አይናቸው ብቻ የማየ ጆሮቸው የማይሰማ ማንበብ የማይችሉ ሰዎች ክርስቶስ ኢየሱስ እንደሞተላቸው በምን አይነት መንገድ ልናስተምራቸው እንችላለን። ምንም መንገድ የለም። የምናስተምርበት በምንድነው? በስዕላት በኩል ወንጌል እንሰብክላቸዋል። በቤተክርስቲያን ካያችሁ አዳም ሲፈጠር፣ ከዛ ሔዋን ከዛ ሲበድል፣ ከዛ ከገነት ሲባረር፣ ከዛ መልአኩ ሲያበስረው ከዛ በኋላ ክርስቶስ ሲወለድ ሲሰደድ ሲሰቀል ወደ መቃብር ሲወርድ ከዛ ከመቃብር ሲወጣ ሲያርግ ተመልሶ ሲመጣ ሁሉ ነገሮች ያስተጋባሉ ወይም ይይዛሉ። በዚህም ምን እናደረግባቸዋለን ማለት ነው። የወንጌል ስብከትን አገልግሎት ተደራሽ ይሆንባቸዋል። ኦኬ መጽሐፍ ቅዱሳዊ ናቸው ወይ የሚለውን ነገር አብዛኛው ጊዜ ዘጸአት ላይ በሰማይ ሆነ በምድር ምንም አይነት ነገር ለራስህ አታድረግ ወይም አትቅረጽ፣ አታምልካቸው፣ አትስገድላቸው የሚለው ጥቅስ እኛም በቤተክርስቲያናችን እንደግፈዋለን። ባይዜ እንደዛ እንዲደረግ እኛም አንፈልግም። በፍጹም እግዚአብሔር አምላክ እያለ በእውነትና በመንፈስ የሚመለክና የሚሰግድለት አምላክ እያለ ሌላ ስዕል ቀርፀን ያን ስዕል አስቀምጠን አናመልክምም፣ የአምልኮ ስግደትም አንሰግድምም። በፍጹም እንደዚህ አይነት ነገር አናደርግም። እስራኤላውያንን ግን እግዚአብሔር በዛን ሰዓት ለምንድን ነው ያን ንግግር የተናገራቸው የሚለው ነገር ወሳኝ። ለምንድን ነው ያን ነገር እስራኤላውያን በሰዓቱ እግዚአብሔር የተናገረው ከግብፅ ምድር ካወጣቸው በኋላ ለትንሽ ቀን ሙሴ ከነሱ ቢለይ የበላም ቅርጽ ሰርተው ወርቅ ለብጠው ምን ሲያደርጉ ነበር? ጣዖት ሲያመልኩ ነበር። ይሄ እግዚአብሔር እናሳዘነው? ከዛ እነሱ ሲቆጣቸው እናያለን። እኛ ያንን እኛም አንፈልግም። ግን በተቃራኒው እግዚአብሔር ቅዱሳት ስዕላት እንዲቀረጹ አዟል ወይስ አላዘዘም? እሱ ባዘዘው መንገድ አዟል። አዎ አዟል። ያንን እንገለግላለን። አዎ እንገለግላለን። ለምሳሌ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ሁለት ኪሩቤል ከተቀጠቀጠ ወርቅ ሰራ አለ እግዚአብሔር የታከ መጀመሪያ ላይ የከለከለው በላም ቅርጽ በጥጃ ቅርጽ አድርገው ለአምልኮት የሚጠቀሙትን ይሄ በሰማይም በምድርም ብሎ ማድረግ እንደሌለባቸው ከልክሏቸውን አሳውቋቸዋል። ግን ደግሞ ምን አለ መሰዊያውን እንዲሰራ ሲያዘው ለቤተ መቅደሱ የሚሆነው መሰዊያውን እንዲሰራ ሲያዘው ሁለት ኪሩቤል አለ ከተቀጠቀጠ ወርቅ ስራ በስሬት መግደኛ ላይ በሁለት ወገን ታደርጋቸዋለህ ብሎ ኦሪት ዘጸአት ምዕራፍ 25 ቁጥር 18 ላይ ደግሞ ሲያዝ እንመለከታል። እግዚአብሔር የተቃወመውን እንቃወማለን። እግዚአብሔር የፈቀደውንና ያዘዘውን ደግሞ እናደርጋለን። በጣም ግልጽ በሆነ መንገድ ደግሞ ሌላ ቦታ ላይ ላሳይሽ። መጽሐፈ ነገስት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ 29 እንደዚህ ነው። መጽሐፈ ነገስት ቀዳማዊ ምዕራፍ 6 ከቁጥር 28 እስከ ኪሩቤልንም በወርቅ ለብጣቸዋል። በቤቱ ግንብ ሁሉ በዙሪያው በውስጥና በውጪ የኪሩቤልንና የዘንባባ ዛፍ የፈነዳ አበባን ምስል ቅረጽ። ምን ቅረጽ አለ? ምስሉን ቅረጽ አለ። በቤተ መቅደስ ውስጥ ነው፣ ግድግዳው ላይ እንዲቀመጥ ነው። ይህንን ምስል ቅረጽ ያለ ማ? እግዚአብሔር አምላክ ስለዚህ እግዚአብሔር አዞት በቤተ መቅደስ ውስጥ የሚቀመጡ ስዕላት ወይም የሚቀረጹ ነገሮች አሉ። በማን ትእዛዝ? በእግዚአብሔር ትእዛዝ። እነዛን እግዚአብሔር አልተቃወምም። ለምን? ሊመለኩ ስላልሆነ እሱ ራሱ እግዚአብሔር ራሱ አዞት የሚደረግ ስለሆነ እነዚህም ተቃውሞ የለም። ይሰማል አለ አለው? ይሰማል። አዎ። ሶ ይህንን ሀሳብ ስንይዝ በቤተክርስቲያን የተፈቀዱ ቅዱሳት ስዕላት አሉ። ጣዖት ማምለክ ግን አይቻልም። ላም በግ ብቻ ለአምልኮት ከእግዚአብሔር ውጪ የሆነ ሌላ ነገር መጠቀም ማለት ነው፣ ነውር ነው። ቤተክርስቲያናችንም እጅግ በጣም የምትጸየፈው ነገር ነው። ያምኛ አናደርግ ሚስ ኢንተርፕሬት ነው የምናደርግ እኛ ስዕል ፊት ስንበረከክ፣ ስተባ ለስዕሉ አይደለም የተንበረከክ ነው ያለ እሱ ነው። በጣም ሚስ ኢንተርፕሬት አሁን እኔ ጋር የሚካኤል ስዕል አለ። ወረቀቱን ሰው ነው የሰራው፣ ፔንቲንጉም የሰው ነው፣ አርት ነው። ምንም እኮ የተለየ ነገር የለው። ሰኔ ማየው ምኑን ነው በዛ ውስጥ ያለውን የእግዚአብሔርን መልአክ ነው የምንመለከተው። ማስቦ በጭንቅላቴ እግዚአብሔርን መልአክ ነው እንጂ ስዕሉ ማቁ ማንኛውም ሰው ፔንት ማድረግ የሚችለው ነገር። ቅዱስም የሚያስብለው ስዕሉ ንኮ በመጀመሪያ ደረጃ ወረቀቱ የሆነ የተቀደሰው ነው አይደለም። የዛ የተሳለው ስዕል የተሳለው ቅዱስ ታሪክ ነው ያንን ነገር ቅዱስ የሚያደርገው እንጂ ሌላ ነገር አይደለም። እና ሌላኛው ዋነኛው አገልግሎት ልክ ጳውሎስ በዚህ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 13 ጀምሮ ሁላችንም አንድ አካል አንድ እንደሆነ በተናገረበት ክፍሉ ላይ በቤተ ክርስቲያን ውስጥ የምትመለከቷቸው የሐዋርያት የሰማዕታት ስዕል ተጋድሏቸውን የጨረሱት እነዛ ዛሬም በክርስቶስ ኢየሱስ ሕያው እንደሆኑና ከማይጠፋዘር ከማይጠፋ ዘር እንደተወለዱ ለመናገር እና ለመመስከር ነው ለምስክርነት ነው የሚቀመጡት ስዕሎቹ። እነዛ ኤግዛክት ሊኮ ጳውሎስ ላይሆን ይችላል። የምንስለው ግን ግብሩን ወይም ሥራውን ለምሳሌ ጳውሎስ አብዛኛው ጊዜ ሲሳል መጽሐፍ ቅዱስን ይዞ ወንጌልን እየሰበከ በሚመስል መንገድ ይሳል፣ ወይ እየተሰዋ ለክርስቶስ ስም ምስክርነት እየሆነ እየተሰዋ ሊሳል ይችላል። ለምን አገልግሎቱን በሚገልጽ መንገድ፣ ለምሳሌ እስጢፋኖስ ይሳላል። እስጢፋኖስ ሐዋርያ ስራ ምዕራፍ ሰባት ቁጥር ሃምሳ ሰባት ላይ እስጢፋኖስን ከበሮቹ አቶቶ በድንጋይ ሲወግሩት ክሊርሊ ያስቀምጣል፣ አለ መጽሐፍ ቅዱስ። እስጢፋኖስ እየተወገረ ይሳላል። ለዛ ስዕል መነሻው መጽሐፍ ቅዱስ ነው። ለእስጢፋኖስ ስዕል ለምን ላሳያችሁ የቅዱስ ስቴፋኖስን ስል በዚህ አጋጣሚ እና መነሻው ምን እንደሆነ ደግሞ በዛውም ክሊር እንደሆነ እንደ ሳልቫቶር አይደለም። ደ ወደ ፊልም ፊሊፕ ካሜራ ይታይሻል። አሁን ድንጋይ ይዘዋል አይደል? አዎ፣ እየወገሩ ሰማይ ተከፍቷል፣ እያየሽ ነው። እና ድንጋይ ይዘዋል፣ እየወገሩ፣ ትንሱ ተንበርክኳል። ይሄ ክፍል፣ ይሄ ሀሳብ መጽሐፍ ቅዱስ ላይ እየተግባባን እንድንሄድ ሐዋርያት ሥራ ምዕራፍ ስምንት ላይ ከከተማም ውጭ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮቹም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ከቁጥር ሀምሳ አምስት ላይ መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆመው አየህ። የእግዚአብሔርም ክብር የሚለውን የሚያሳየው እዚህ ስዕል ላይ ለምሳሌ የአብ ወልድ መንፈስ ቅዱስን ክብር እና ኢየሱስ ክርስቶስን ደግሞ እግዚአብሔር ቀኝ እንደተመለከተው እና እግዚአብሔር በዙፋኑ ሆኖ እንዳየና እነ ድንጋዮቹ ደግሞ እሱ ላይ እየወረዱ እንደሆነ እንመለከታለን። አሁን ይሄ ለዚህ ስዕል መነሻው መጽሐፍ ቅዱስ ነው። ይሄ ስዕል አሁን ጣዖት ነው? ሰላም፣ ይህ ስዕል አሁን ጣዖት አምልኮ ነው ነው ወይ? ስታስብ ጣዖት አምልኮ ይመስላል። አይ አይደለም። ሌላ ደግሞ ላሳይሽ። ይህንን ስዕል ስትመለከች ምን ታስታውሻለሽ? ሰላም መጽሐፍ ቅዱስ ላይ ምን ትዝ ይልሻል? ገብርኤል ወደ ድንግል ማርያም መጥቶ ምስራችን ወንጌል በነገራት ሰዓት ሲያበስራት አይደል? አዎ ሲያበስራት። ያው ለምሳሌ እና አሁን ይሄ መጽሐፍ ቅዱስ ላይ በዚህ በሉቃስ ወንጌል ምዕራፍ አራት ከቁጥር 26 ላይ እንደዚህ ይላል። በስድስተኛ ወር መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆኖ ለዮሴፍ ለሚባል ሰው ወደታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስም ማርያም ነበር። መልአኩ ወደ እርሷ ገብቶ ደስ ሲበልሽ እያለ ሲያበስራት እንመለከታል። አሁን ይህንን ስዕል ስንመለከት ጭንቅላታችን ላይ የሚመጣው ሉቃስ ወንጌል ነው አደለ? ሉቃስ ወንጌል ምዕራፍ አንድ ስንት ከምጥራያ ስድስት ጀምሮ ያለውን ሀሳብ እንመለከታለን እና እነዚህ ቅዱሳት ስዕላት ወንጌልን ሰበክንባቸው አልሰበክንባቸው ቆባቸዋል። ግን ማለት ነው ልደት እኮ ያልገባኝ ማለት ነው። በስዕል መገለጡ እኮ ማለት በስዕል ተገልጦ ለሰዎች ማስተማሪያ መሆኑ መልካም ነው። ነገር ግን ያንን ስዕል እግዚአብሔር ነው ብሎ በዛ ስዕል እየተደፉ እየተነሱ መስገዱ ነው ለእኔ ጥያቄ የሆነብኝ። አይ እንደዛ እኛ ስዕሉ የስላሴን ስዕል ስናይ ስላሴ ነው ያ፣ ለስላሴ ይሰገድን አንልም። አልኩሽ ከሆነ እዚህ ጋር ሪፕሬዘንቴሽን የሚካኤል ሪፕሬዘንቴሽን፣ ያ ማለት ሪል ቅዱስ ሚካኤል ማለት አይደለም። ሬዲዮ ውስጥ ያለውን ግን ምን እንዳስብ ያደረገኛል፣ የእግዚአብሔር መልአክ እርሱ እንደሆነ እንዳስብ ያደረገኛል እንጂ ያ ማለት ቅዱስ ሚካኤል ነው የእግዚአብሔር የክርስቶስን ስዕል እንኳን ባይ ተሰቅሎ፣ ያ ኢየሱስ ነው እያልኩኝ አይደለም የምንሰግደው በመጀመሪያ ደረጃ ለስዕሉ አይሰገድም። አንደኛ ማወቅ ያለባቸው ለስዕሉ በቀጥታ ስዕሉን ለምናየው ለስዕል አንሰግድም። እኛ ለስዕል አንሰግድም። እኛ የምንሰግደው ለቅዱሳን፣ ለጻድቃን፣ ለሰማታ እሱንም የአክብሮት ስግደት። ስዕሉን ግን ቬነሬት ነው የምናደርገው። ቬነሬሽን ወይም አክብሮት ነው የምንሰጠው ቬኔሬሽን እንደሆነ አክብሮት እንደሚሰጠው ደግሞ መጽሐፍ ቅዱስም የቀደሙ ቤተክርስቲያን አባቶችም ያስተምራሉ። ቬኔሬሽን እና ስግደት ይለያያል። ስግደት ምንሰግደው የአምልኮ ስግደት ለአምላካችን ለእግዚአብሔር፣ የጸጋ ስግደትን እግዚአብሔር ላከበራቸው ለነሱ መጽሐፍ ቅዱስ ላይ በርካታ ጥቅሶች ስላሉ ስዕላትን ግን እናከብራለን፣ አናጣጠልም። አሁን ይህ ሚካኤል ስዕል ነው ብዬ አናጣጥልም። ቬኔሬሽን ሪፕሬዘንት አድርጌ ያስቀምጥ። ልክ ሰው አሁን የእናትሽን ፎቶ ቤት ውስጥ ብታስቀምጪው እና ብትስሚው እናቴን ሳንኳት ትያለሽ? በቀጥታ ሰላም አይ አለለም ልክ እንደዛ ማለት ነው። የሚካኤልን ሰላይቺ ብሰውን ሚካኤልን ሳንኩ ጎንበስ ስብል ለሚካኤል ሰገርኩኝ አይደለም። ስዕሉን እያየው ያቁ ሚካኤል ነው ሚካኤልን የምርም ሪል ፕረዘንሱ ኖሮ አገኘውት በእያደለ የማደርገው ስዕላት ባይኖሩ፣ ኔል ቅዱስ ሚካኤልን አስበ ሊሰገድ ይችላል። ስዕላት ባይኖሩም ማለት ነው። ስዕላት ባይኖሩ ባይኖሩ ምንም ቅዱሳት ስላት ውስጥ ባይኖሩ፣ እግዚአብሔር መላክን በማሰብ ብቻ ጸሎት ላደረግ ይችላል። ምንም ስዕል ባይኖር እግዚአብሔርን በመንፈስ ሆኜ ለእግዚአብሔር መስገድ ይችላል። ስዕል አይሰበርበትም። በመጽሐፍ ቅዱስ ሰው ማለት እግዚአብሔር በእውነትና በመንፈስ የሚመለክ አምላክ ነው ስለሚል እኮ ነው። በቃ ነው፣ አሁን ግብጾነልሽ። አሁን ለስዕል እኛ አንሰግድም። ለስዕል ትሰግዳላችሁ እንባላለን እንጂ እኛ ለስዕል አንሰግድም። ለስዕል የምንጠቀምበት ስዕላት አሁን ለነገርኩሽ አገልግሎት ነው ስዕላት የምንጠቀመው እንጂ በቀጥታ ለስዕላት እኛ አንሰግድም። ቅዱሳት ስዕላት ናቸው፣ እናከብራለን ግን ስግደት የምንሰግደው የአምልኮ ስግደት ለእግዚአብሔር ለስላሴ ስዕል የአምልኮ ስግደትም ሆነ ምንም አይነት ስግደት አንሰግድም። ምንም እንኳን ስዕሉ የስላሴ ቢሆን ስግደቱ የሚገባው በአንድነትና በሶስትነት ለሚመለከው ለእሱ ለእግዚአብሔር ብቻ ነው። እሺ ለደቲ አመሰግናለሁ። ብዙ ጊዜ ማለት ለስዕል የምትሰግዱ ወይ ደሞ ለስዕሉ ሳይሆን ለስዕሉ ባለቤት እንሰግዳለን፣ ማለት ለስዕሉ ሳይሆን ፕሮቴስታንቱ ግን እኛን ሲንተን ሲለን ስለኛ ሲናገር እናንተ ስዕል አምላኪዎች፣ አይ ነው አናመልክ። እናንተ ለስዕል ሰጋጆች ነው። እኛ ለስዕል አንሰግድ፣ ለታቦት እንኳን አንሰግድም። እኛ እንኳን ለስዕል ይቅርን ምን ሰግደው ታቦቱ ላይ ላለው ለኢየሱስ ክርስቶስ ስም ይዘን ቅድም የጠየኳት ነገር ነበር ልጅቷን። አንድ ፕሮቴስታንት መንገድ ላይ እንጂ ምላስ ሙሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስም ጌታ እንደሆነ የመሰክር ዘንድን የሚለው በጣም እጅግ ፌመስ የሆነ የአዲስ ኪዳን ጥቅስ ጠይቃት፣ አላወቀችውም። ትራክት እየሰጠች መንገድ ላይ እየሰበከች፣ ቪዲዮን ገብታችሁ ማየት ትችላላችሁ። ይሄ ፊልጵስዩስ ሁለት አስራ አንድ ላይ ያለው በታቦቱ ላይ ያለው ጽሑፍ እሱ ነው እምንሰግደው አልኳቸው። ለታቦት እንኳን አንሰግድም። የምንሰግደው በታቦቱ ላይ ላለው ስም ነው እምንሰግደው አልኳቸው። እህታችን ለታቦቱ እንኳን አለ ታቦቱ ላይ ያለው ስም ነው የምንሰግደው። ዲስ ማች ቤተክርስቲያን ተጠንቅቃል። ማክበር ግን ቬኔሬሽን አሁን እና ከብ ቬኔሬሽን አክብሮት እንሰጣለን። አምልኮት ለእግዚአብሔር ብቻ። ስግደትም ጻድቃን ሰማዕታት ለሆኑ ልክ መጽሐፍ ቅዱስ ላይ ለምሳሌ አብርሃም ለቄቲ ሰዎች ሰገደ እንደሚል መጽሐፍ ሩት ምዕራፍ ሁለት ቁጥር አስር ላይ በግንባሯ ተደፍታ ለጎይ ሰገደች እንዲል ኦሪት ዘፍጥረት ምዕራፍ አስራ ዘጠኝ ከቁጥር ሁለት በመሸ ጊዜ ወደ ሰዶም ሲገቡ ሎት ከበር ውጭ ወጥቶ እንደሰገደላቸው ሐዋር 10 ምዕራፍ 16 ቁጥር 19 ቁጥር 29 ሐዋር 10 ምዕራፍ 16 ቁጥር 29 ላይ በጳውሎስ እና በሲላስ እግር ፊት መጥቶ እንደተደፋ እንመለከታለን። ነገር ከዛ ውጭ ስለዚህ ማለት ነው። ስዕል ባይኖረኝ እንዲሁ ለእግዚአብሔር ዝም ብዬ ስግደቴን እና ምልኮን መስጠት እችላለሁ ማለት ነው። ተመለሰልሽ? አሁን በደንብ ተመልሶልኛል። ምክንያቱም የእግዚአብሔር ቃል ዘጻት አራት አስራ አምስት ላይ እግዚአብሔር በኮሬ በእሳት ውስጥ ሆኖ በተናገራችሁ ጊዜ መልኩን ከቶ አላያችሁም እጅጉኑ ተጠንቀቁ ስለሚል ማለት ነው። ትክክል አ ክቸ ክርስቶስ እ እንደ ተሳለ ሆኖ ይላል አይደለ ጳውሎስ ደግሞ ገላት ያለ ስለዚህ ክርስቶስ እንደተሳለ ሆኖ ማለት በአይምሯችን ፒክቸር ማረግ እንችላለን አረለ እንችላለን ያ ፒክቸር ያደረግነውን ነገር ደግሞ በስዕል መልክ ማስቀመጥ እንችላለን ያየነው የተገለጠ ነገር ስለሆነ ክርስቶስማ ኦሬዲ ስለታየ፣ ስጋ ለብሶ ታይቷል። ኦሬዲ ስለታየ አዋርያቱ ያዩት ሰዎች ሁሉ በገለጹት መልኩ መሳል ይቻላል። ምክንያቱም የሰውል ይዟል። እግዚአብሔር አብና እግዚአብሔር አብና እግዚአብሔር መንፈስ ቅዱስ አልታዩም፣ ለማንም አልታዩም። ዶግማ አይደለም። መንፈስ ቅዱስ ለምሳሌ በቤተክርስቲያናችን በርግብ አምሳል ይሳላል አለ መጽሐፍ ቅዱስ ላይም ስላለ በማቴዎስ ወንጌል ምዕራፍ ሶስት ላይ ያለው ሀሳብ ጌታ በሚጠመቅ ሰዓት ላይ የመጨረሻው ክፍል ላይ በርግብ አምሳል እግዚአብሔር መንፈስ እንደወረደ ያንን፣ ለምሳሌ በዛ መንገድ አለ። ቅዱሳት ስላት አሉ ጌታ ሲጠመቅ በደመና ሆኖ አብ ሲናገር፣ እና ደግሞ መንፈስ ቅዱስ በርግብ አምሳል ሲወርድ ያውም በቤተክርስቲያናችን በስዕላት ደረጃ ለምን? ሀሳቡ መጽሐፍ ቅዱስ ላይ ስለምናነሳው ነው። አንዳንድ ስዕላዊ የሆኑ የመጽሐፍ ቅዱስ ጥቅሶች አሉ ጥቅሶቹ በራሳቸው ስዕላዊ የሆኑ ናቸው። ጥቅሶቹ በራሳቸው ስዕላዊ የሆኑ ናቸው። እነዛን ወደ ስዕል መቀየር ያነ ክፋት ያለው ነገር አይደለባቸው? አይ፣ ክፋት የለውም። ሲጀምር በነገራችን ላይ ለመሳል ራሱ የግድ መት አለባቸው የሚል እንትን የለም። ለምሳሌ ዘጸአት ሀያ አምስት ቅድም ልደት ያነበበልን ላይ ኪሩቤልን ሲል ታይተውት አይደለም ኦኬ፣ ታይቶት አይደለም ገላጭ ነው። እንደተባለው ቅድም እንደተባለው ገላጭ ነው። ለምሳሌ የስላሴ ምስል ብናይ ምንድነው፣ በዘመናት የሸመገል የሚለውን ሀሳብ እንይዛለን። እኔን ነኝ ያየ አብን አየ ለጌታ አያጩ ጌታ እሱ ክርስቶስን ማየት ማንን ማየት ነው? አብን ማየት ነው። እኔና አብ አንድ ነን አለ። እዚህ ቤተክርስቲያን ከነዚህ ከነዚህ ነገሮች አንጻር ታደርግና የሸመገለ አንጻር አርጋ ታርጓጭ፣ ለምን በዘመናት የሸመገለ የሚለውን ቃል ትይዝና ማለት ነው። ስለዚህ ከዚህ ከዚህ አንጻር ነው እና ስዕሎች ትምህርታዊ መግለጫ ናቸው። ማስተማሪያ ናቸው። እንደተባለ ቅድም ልደት ያሳየን አለ። ለምሳሌ ሐዋርያ ስራ ምዕራፍ ሰባት ከቁጥር ሀምሳ አምስት ጀምሮ ያለውን ስታይ ምንን አየን? መንፈስ ቅዱስ ሞላበት፣ ሰማያት ተከፍቶ አየ፣ እግዜርን አየ፣ እግዜርን ክብር እንግዲህ በአብቀኝ እንደሁ ማንን ተመለከትኩ ይልናል፣ እንደሁ የሰው ልጅ ደግሞ አየ ይልናል። ይህንን ደግሞ ቅድም በእስጢፋኖስ እንግዲህ ቀዳሚ ሰማያት በእርሱ ምን አየን? ትምህርት ተማርን ማለት ነው። አሁን ለምሳሌ ይሄንን ቀደም እንዳለው መስማት የማይችሉ ሰዎች ተውት። መሰረተ ትምህርት መቼ ነው የተስፋፋው? ኦኬ። ሰዎች አንብበው መረዳት የጀመሩት መቼ ነው? አረለ። ስለዚህ እንደ እነዚህ ነገሮችን በስዕላት ቤተክርስቲያን ታስተምረባቸዋለች፣ ታሳየባቸዋለች። በደንብ ስለሚገልጡላት ማለት ነው። እና ከዚህ አንጻር ነው ሰላምዬ። ልደቱ እኮ ቃልት ያሰማልን ቆንጆ መምህር ነው። በጣም ቆንጆ አስተማሪ ሰላም ይበርቺ፣ አንቺ እግዚአብሔር ደሙ ነገሮቹ እንድላደምሽ ጎበዝ በርቺ። እሺ ባሮቲ፣ እና ደግሞ ልደት ይስ ቅድስት ቁርባን ላይ ቅድስት ቁርባን ማለት ነው፣ ለመታሰቢያ ነው የምታደርጉት ወይስ ኖርማል ስጋ እና ደሙ ነው ብላችሁ ተለውጧል ብላችሁ ነው የምትቀበሉት? እኔ ከምናገር የእግዚአብሔር ቃል ቢናገር አይሻልም? ሰላም ይሁን። አረ ደስ እያለኝ እምነታችን ምንድን ነው መሰለች? ቅዱስ ቁርባን እውነተኛ የጌታ ስጋና ደም ነው። በቃ አለ። እውነተኛ አማናዊ፣ እውነተኛ የጌታ ስጋና ደም የምንበላው ወይ የምንበላው እንጀራ የምንቆርሰው የምንቆርሰው እንጀራ የምንጠጣው ወይም እውነተኛ የጌታ ስጋና ደም ነው። ይህንን ያለው ልደተቃል ወይ ባሮቅ ወይ ሰሟን አደለም። የጌታ ቃል ሲናገር በዮሐንስ ወንጌል ላይ እንደዚህ ይላል። ዮሐንስ ወንጌል ምዕራፍ ስድስት ከቁጥር ሃምሳ አንድ ጀምሮ እንደዚህ ይላል። ከሰማይ የወረደ ህያው እንጀራ ነኝ ያለ ጌታ ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬን ነው አለ ጌታ። እንግዲህ አይሁድ ይህ ሰው ስጋውን ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በእርሳቸው ተከራከሩ። ስለዚህ ኢየሱስ ሲያብራራ እንዲህ አላቸው፣ እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ ደሙንም ካልጠጣችሁ፣ በራሳችሁ ህይወት የላችሁም። ስጋዬን የሚበላ ደሜንም የሚጠጣ የዘላለም ህይወት አለው፣ እኔም በመጨረሻ ቀን አስነሷል። ስጋዬም እውነተኛ መብል ነው፣ ደሜም እውነተኛ መጠጥ ነው። ስጋዬን የሚበላ ደሜን የሚጠጣ እኔም በእርሱ እኖራለሁ፣ እርሱ በእኔ ይኖራል አለ። ሰላም፣ እዚህ ጋር ጌታ ብሎ ተናገረ፣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ምን አለዋል? ህይወት አለዋል። ስጋዬ ደግሞ ምንድን ነው አለ እውነተኛ አላረገስከ እውነተኛ ሆነ ገቢ እውነተኛ መጠጥ ነው አለ ጌታ። በትምህርት ደረጃ ይሄንን አስተማረ። በትምህርት ደረጃ ይሄንን ካስተማረ በኋላ ማቴዎስ ወንጌል ላይ ደግሞ ራሱ ክርስቶስ ስጋውና ደግሞ ሲሰጣቸው ደግሞ እንመለከታለን። ማቴዎስ ወንጌል ምዕራፍ 26 ከቁጥር 26 ላይ እንደዚህ ይላል። እንዲህ ብሎ ተናገረ ጌታ ኢየሱስ ክርስቶስ። ኢየሱስም ማለት ሲበሉ እንጀራን አንስቶ ባረከ ይላል። ከሰማይ እየወረድኩ የህይወት እንጀራ ነኝ ብሏል ነበር ሰላም

ሲበሉ እንጀራን አንስቶ ባረከ ቆርሶም ለደቀ መዛሙርቱ ሰጠና፣ እንካችሁ ብሉ፣ ይህ ስጋዬ ነው አለ። ሰላም፣ እንጀራው ምን አለ? ይሄ ምን ነው አላቸው? ነው ስጋዬ ነው። ጌታ እንጀራውን ስጋዬ ነው ብሎ ከጠራው እኛ አይደለም ማለት እንችላለን? ስጋ አይደለም ማለት እንችላለን? አይ አንችልም። ልክ ክርስቶስ እንደተናገር ጌታ ሆይ፣ አሁን ስጋህ ነው ነው ምንል። ከዛ ጽዋንም አንስቶ ይላል አመስግኖ ሰጣቸው እንዲህም አለ፣ ሁላችሁ ከእርሱ ጠጡ። ስለ ብዙዎች አለ ለኃጢአት ይቅርታ ለምን ይቅርታ? ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው አለ። ጽዋውን ጌታችን ኢየሱስ ክርስቶስ ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው ብሎ ጠሩ፣ አደለ ሰላም? አዎ ስለዚህ እኛም፣ ይህንን ያደረገው ግን ጌታ ዝም ብሎ እንጀራ አንስቶ ነው ወይስ አመስግኖና ባርኮ ነው? ባርኮ እና አመስግኖ። ልክ እንደዛው እኛም በቤተክርስቲያናችን በቅዳሴው ጸሎት ልክ ቅዳሴው ሊጠናቀቅ ትንሽ ደቂቃዎች ሲቀሩት ከጸሎቱ በኋላ ጽዋውንም ይህ የክርስቶስ ደም ነው፣ ከጸሎቱ በኋላ እንጀራውንም ይህ የክርስቶስ ስጋ ነው ብለን በእምነት እንቀበላል። ልክ ክርስቶስ እዚህ ጋር ስጋዬ እውነተኛ ነው፣ ደሜ እውነተኛ መጠጥ ነው እንዳለ ለሐዋርያትም ካመሰገንና ከባረከ በኋላ ስጋዬን ብሉ፣ ደሜን ጠጡ ብሎ እንደሰጣቸው ልክ እንደዛኛ ይህ እውነትም ስጋ ነው፣ ይህ እውነትም ደም ነው ብለን ጌታ እንዳስተማረ እንቀበላለን። ስለዚህ ይለወጣል ምናምን ወይኑ የወይንነቱን ባህሪ በፍጹም አይለቅም። ወይኑ የወይንነት ሰብስታንሱን ምንም አይነት ለውጥ የለውም። ያው እራሱን እንጀራው ከእንጀራነት ተቀይሮ እዚህ ጋር እንደምታዩት አይነት ይሄ ያለ የሰው ስጋ እኛ የሰው ስጋ ያለ እንደዚህ አይነት እንደዛም አይደለም የሚሆን በሚታየው ነገር ታንጀብል በሆነ በሚዳሰሰው በሚነካው ነገር ስፒሪቹዋሊ ስፒሪቹዋሊ የመለኮትን ስጋና ደም ግን እንበላለን፣ እንጠጣለን ነው። በሚታየው ነገር የማይታየው ለእግዚአብሔር ጸጋ እንቀበልበታለን። ዳትስ ኢት። ሌላ የተለየ ነገር የለውም። ሶ ከዛ የተነሳ አማናዊ ነው የምንለው ለዛ ነው እንጂ የሆነ ወደ ደምነት እየተለወጠ ከዛ ወደ የሆነ ወደ ስጋ ያላለ ስጋ ጥሬ ስጋ ወይ ስንበላ ሲል እንደምናደርገው ወደዛ እየተለወጠ የሚባል ትምህርት የለንም እሺ እንደዛ ነው ስለግን እዛ ጋ ማለት ነው ዮሐንስ ስድስት ሀምሳ አራት ላይ ልክ አሁን አንተ ካልከው በኋላ በእርሱ እኖራለሁ ካለ በኋላ ደቀ መዛሙርቶቹ እዚጋ ግራ ተጋቡ አይደለ የሚያስጨንቅ ንግግር ነው ማን ይህንን ሊሰማ ይችላል አሉት አደል ዝቅ ብሎ የሱስ ክርስቶስ እንደዚህ አለ እንዲህ፣ የሰው ልጅ አስቀድሞ ወደነበረበት ሲመጣ ሲወጣ ብታዩ እንዴት ይሆናል? ህይወትስ የሚሰጥ መንፈስ ነው፣ ስጋን ምንም አይጠቅምም። እኔ ነገርኳችሁ ቃል መንፈስ ነው ህይወትም ነው አለ። ስለዚህ ይሄ ስጋ በመንፈስ ቅዱስ ሚስጥራት ኃይል ነው ተለውጧል ብላችሁ ነው እንጂ የምታምኑት፣ እርግጥ እንደ ካቶሊክ ተለውጦ ነው ብላችሁ አይደለም። እኛ የምናምነው ከጸሎቱ በኋላ ያ ወይን የክርስቶስ ደም ነው ብለን ነው የምንጠጣው። ከጸሎቱ በኋላ ያን እንጀራ የክርስቶስ ስጋ ነው ብለን ነው የምንበላው እንጂ ሰብስቴንሻል ቼንጅ ይመጣል እኛ እናምነው። ስለ ካቶሊኩ አይዶን ነው። ኤግዛክት ካቶሊክ እዚህ ላይ ምን ምን ትላለች የሚለውን ነገር መናገር አልችልም። አይዶን ዲቴል የነሱ እኔ እንደ አንድ ኦርቶዶክስ ነፍስ የተለየው መለኮት የተዋህደውን ስጋ እንደምንበላ እናምናለን። ምክንያቱም ጌታ እራሱን አይደለ በመስቀል ላይ የሰው ይሰዋ ሞት አይደለ? የሞቱ ውጤት ነው አይደል ይሄ? ስለዚህ የሞቱ ውጤት እኮ ነፍስ የተለየው መለኮት የተዋሃደውን ስጋ እንበላለን ብለን ነው የምናምነው እንደ ኦርቶዶክስ እንጂ ሌላ ፋርዘር ዲቴል ተለወጠ አልተለወጠ፣ ወደዚህ ይለወጣል፣ ወደዚህ ይገባል ምናምን ብለን በጣም ብዙ ዲቴል ማብራሪያዎችን አንድ አንድ በዛ ልክ አንስቶኛ። በእምነት ነው በቃ አፋችን የምንከፍተው ለመራቀቅ ሳይሆን በቅዱስ ቁርባን ላይ አሜን ብለን ለመቀበል እና ለመቀበል ብቻ። ቴንክ ዩ ጉጉዬ። የመንፈስ ቅዱስ ስራ ነው ብላችሁ። እዚህ ጋር አንድ ነገር ላብራራለሽ። ጥሩ ጥያቄ ያነሳሽው፣ ወደ ሌሎች እንዲህ ላል ኢየሱስ ግን ደቀ መዛሙርቱ እንዳንጎራጎሩ በልቡ አውቆ አላችሁ፣ ይህ ያሰናክላችኋልና እንግዲህ፣ ያውስ የሰው ልጅ አስቀድሞ ወደነበረበት ሲወጣ ብታይ እንዴት ይሆናል? ይሄ ማለት ወደነበረበት ማለት ወደ መጣበት ቦታ አይደል ያ እጅግ የሚያስፈራና የሚያስደነግጥ ነገር ነው ምክንያቱም በታላቅ ግርማ ወደሚቀመጥበት ስፍራ ሲሄድ ለሚያዩት ሰዎች ሊከብድ ይችላል እንዲህ አለ ህይወትን የሚሰጥ መንፈስ ነው አለ ህይወትን ሰጪ ጀስት መንፈስ ነው ከጸሎቱ በፊት ማቆ ወይን እኮ ጀስት ኖርማል ወይን ነው ከጸሎቱ በፊት እኮ እንጀራው ጀስት ኖርማል እንጀራ ነው ጀስት ኖርማል ነገር ነው የእግዚአብሔር መንፈስ ሲዋህደው ነው ሲቀላቀለው ነው ህይወትን የሚሰጠው ለዛ ነው ስጋንም ከዛ ቀጠል አለ ና ህይወትን የሚሰጥ መንፈስ ነው አለ። ስጋ ምንም አይጠቅምም እኔ የነገርኳችሁ ቃል መንፈስ ነው ህይወት ነው አለ። እዚህ ጋር ሲናገር ስጋ ምንም ጌታ ስጋ አይጠቅምም እያለ አይደለም። እንደዛ ካለ ክርስቶስ የራሱ ስጋ አይጠቅምም እያለ እንደ ማለት እኮ ነው። ሮንግ ኢንተርፕሬቴሽን እዚህ ጋር እያወራ ያለው ክርስቶስ ስጋ ምንም አይጠቅምም ሲል ስለለበሰው ስለተዋህዶ ከፍ አደረገ ና መንፈሳዊ ነገር እያወራላቸው ነው እንጂ ስጋዊ ነገር እያወራ እንዳልሆነ ነገራቸው። ክርስቶስ ስጋዊ ነገር መስሏቸው ነበር ሐዋርያቱ። ማለት በቃ ስጋውን እየቆረሱልክ በባሮክ ያለ አር ብቀጥል ግን ምን እና ምን እያለ መሰለች ክርስቶስ ልክ ስጋዬ መብላት ደሜ መጠጣት ሲላቸው የመሰላቸው አይሁዳውያን በሰዓቱ የነበሩት ሁሉም የመሰላቸው ይሄ ስጋው እየተቆረሰ ልክ ጥሬ ስጋ እየቆረሽ እንደምትበይ እንደዛ ነበር ይመስላቸው። ኖ ካርናል በሆነ ማይ እንዳያሰቡት ያንን ነው።